ጠናስልን በድጋሚ ተመልካቾች እንደምን ቆይታችኋል? ለኢቲቪ አዲስ ቀን ወደያዝናቸው የስፖርት ጉዳዮች እናልፋለን። ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ጉዳዮች አጋር ስለሆነ እናመሰግናለን። ከመረጃዎቹ ጋር ሰለሞን አባቡ አብሬያችሁ ቆይታ አድርጋለሁ። የመላ ኢትዮጵያ ጨዋታዎችን በማስቀደም እንጀምራለን። ዛሬ ዘጠነኛ ቀኑ ላይ ደርሷል። በጅማ አስተናጋጅነት ስድስተኛው የመላ ኢትዮጵያ ውድድር መድረክ የተከናወነ ነው። ነገ ፍጻሜውን የሚያገኝ ይሆናል። እንግዲህ በመጨረሻው ምዕራፍ ላይ የፍጻሜና ወደ ፍጻሜ የሚጠጉ ጨዋታዎችም እየተከናወኑ ይገኛሉ። እስከ ትናንት እስከ ስምንተኛው ቀን ድረስ 22 የፍጻሜ ውድድሮች መደረጋቸውን ነው ከስፍራው ያገኘነው መረጃ የሚጠቁመው። በእግር ኳስ ውድድር በሁለቱም ጾታ የግማሽ ፍጻሜ ጨዋታዎች በትናንትና ሁለት ተደርገው በሁለቱም ጾታ የፍጻሜ ተፋላሚ ቡድኖች ተለይተው ታውቀዋል። የነገ እንግዲህ የመዝጊያው ስነ ስርዓት የማድመቂያ ጨዋታዎች ይሆናሉ። እነዚህ የፍጻሜ ጨዋታዎች በወንዶቹ የኦሮሚያ ክልል የሲዳማ ክልልን ሁለት ለአንድ በሆነ ውጤት ማሸነፍ ችሏል። እንዲሁም የደቡብ ኢትዮጵያ ክልል ደግሞ የጋምቤላ ክልልን የገጠመበት ጨዋታ መደበኛው ጨዋታ ክፍለ ጊዜ አንድ ለአንድ በሆናቸው ውጤት ተጠናቆ የደቡብ ኢትዮጵያ ክልል ስድስት ለአምስት በሆነ ውጤት በመለያ ምት አሸንፈው ለፍጻሜ ደርሷል። በሴቶቹ የኦሮሚያ ክልል የአማራ ክልልን ሶስት ለሁለት በሆነ ውጤት ማሸነፍ ችሏል። እንዲሁም የደቡብ ኢትዮጵያ ክልል የትግራይ ክልልን አንድ ለዜሮ ማሸነፍ ችሏል። ስለዚህ በፍጻሜው በሁለቱም ጾታ የኦሮሚያ ክልልና የደቡብ ኢትዮጵያ ክልል የወርቅ ሜዳሊያው ለማሳካት የሚጫወት ይሆናል። በወንዶች ቮሊቦል ደግሞ የኦሮሚያ ክልል የአዲስ አበባ ከተማ አስተዳደርን በማሸነፍ የወርቅ ሜዳሊያ ተሸላሚ መሆን ችሏል። በሜዳ ቴኒስም የፍጻሜ ውድድሮች ትናንትና ተከናውነዋል። ለወትሮም እንደ አይነት ሀገር አቀፍ ውድድሮች ሲደረጉ የአዲስ አበባ ከተማ አስተዳደር በዚህ ስፖርት ላይ ውጤታማ ነው። በዚህ መድረክ የተደረገውን አጠቃላይ ውድድር በማሸነፍ ሁሉንም የወርቅ ሜዳሊያዎችን ማሳካት ችሏል፣ የአዲስ አበባ ከተማ አስተዳደር እንግዲህ ውድድሩ ቀደም ሲል እንዳነሳ ነው ነገ ፍጻሜውን ያገኛል። እስካሁን ባሉ አጠቃላይ ውጤቶች የኦሮሚያ ክልል የሜዳሊያ ሰንጠረዡን እየመራ ነው የሚገኘው። የኢትዮጵያ ቴሌቪዥን እንደ መክፈሻ ሁሉ የመዝጊያ ስነ ስርዓቱንም ነገ ከጅማ በቀጥታ ወደ ተመልካቾች የሚያደርስ ይሆናል። ወደ ኢትዮጵያ ፕሪምየር ሊግ መረጃዎቻችን እንለፍ። ትናንት የመጨረሻ የአመቱ ሳምንታት ጨዋታዎች መከናወናቸውን ቀጥለዋል። አዳማ ከተማ ከ11 ዓመታት በኋላ ከኢትዮጵያ ፕሪሚየር ሊግ መውረዱ የተረጋገጠበት ዕለት ሆኗል። ዘጠኝ ሰዓት ላይ የተደረገው የአዳማ ከተማና የሐዋሳ ከተማ ጨዋታ በሐዋሳ ከተማ ሁለት ለአንድ አሸናፊነት ተጠናቋል። አዳማ ከተማ የጨዋታው አስቀድሞ መሪ ቡድን ነበር። ቢኒያ ማይተን በዚህ ቡድን ባለፉት ሁለት ዓመታት ካየናቸው በጣም ድንቅ አቅም ካላቸው ተጫዋቾች መካከል አንደኛው ነው። ሀያ አንደኛው ደቂቃ ላይ ጎል አስቆጥሮ ነበር። የመጀመሪያው አጋማሽ መደናቂያ ላይ አቤኔዘር ዮሐንስ ጎል አስቆጥሮ ሐዋሳ ከተማ አቻ ሆነ። እንዲሁም በዚህ ሁለተኛው አጋማሽ የተገኘውን ፍጹም ጣት ምት በረከል ሳሙኤል ለሐዋሳ ከተማ አስቆጥሮ ነው ሐዋሳ ከተማ ሁለት ለአንድ በሆነ ውጤት ማሸነፍ የቻለው። በታሪክ አጋጣሚ ከዚህ ቀደም ሁለት ሺህ አምስት ላይ አዳማ ከተማ ከፕሪሚየር ሊጉ ሲወርድ በተመሳሳይ በሐዋሳ ከተማ ተሸንፎ እንደነበር የሚታወስ ነው። እንግዲህ ከዚህ ጨዋታ አስቀድሞ በሊጉ ለመቆየት በጣም ታምር ይፈልግ ነበረ። ይሄም የሆነው አጣብቂኝ እድልን ይዞ ሐዋሳ ከተማ በሰፊ የጎል ልዩነት አዋሳ ከተማን አዳማ ከተማ በሰፊ የጎል ልዩነት ማሸነፍ ችሎ የፋሲል ከተማን በተመሳሳይ የጎል ልዩነቶች መሸነፍን ይጠብቅ ነበር። የዛሬውን የመቐለ ሰባ እንደርታና የኢትዮ ኤሌክትሪክን ጨዋታ የሚጠብቅ ነበር። ግን እነዚህ ሂሳብ ስሌቶች ሳይጠበቁ አዳማ ከተማ ተሸንፎ ከፕሪሚየር ሊጉ ተሰናባሽ መሆኑ ተረጋግጧል። እንዲህ በሰላሳ አምስተኛው ሳምንት ከፋሲል ጋር ሁለታቻ የተለያየበት ጨዋታ ይበልጡን አዳማን አጣብቀኝ ውስጥ የከተተው ሆኗል። ሁለት ለባዶ እየተመራ በሁለተኛው አጋማሽ ሁለት ጎሎች ተቆጥሮበት ሁለታቻ መለያየቱ የሚታወስ ነው። ትናንት ከሲዳማ ቡና ጋር ጨዋታውን ያከናወነው ፋሲል ይህንን ጨዋታ ሳይጠብቅ እንግዲህ አዳማ መውረዱን ማረጋገጡን ተከትሎ በሊጉ የቆየ ቡድን ሆኗል ማለት ነው። ለማንኛውም አዳማ ከተማ 2005 ላይ ለመጀመሪያ ጊዜ ወርዶ ዳግም 2007 ላይ ወደ ፕሪሚየር ሊጉ ከመጣ በኋላ ከ11 ዓመታት በኋላ ወደ ከፍተኛው ሊጉ ወርዷል ሶስተኛው ክለብ ይሆናል ማለት ነው አስቀድመው ወልዋሉ አዲግራት ዩኒቨርሲቲ እና ሰውል ሽረ ከፕሪሚየር ሊጉ ስናባሽ መሆናቸው የሚታወስ ነው። እንግዲህ ከቀድሞ ስኬታማ ተጫዋቾች ከነ ብርሃኑ ቃሲም ጀምሮ በቅርብ ጊዜያት ነ ሱራፊልና ነ ከናን እንዲሁም ነ ዮሴፍ ታረቀኝ እና ቢኒያም አይተን የመሳሰሉ በጣም ድንቅ አቅም ያላቸው ወጣት ተጫዋቾችን አዳማ ለኢትዮጵያ እግር ኳስ ማበርከት የቻለ ቡድን እንደሆነ የሚታወስ ነው። ስለዚህ በቀጣይ ዓመት ከከፍተኛ ሊጉ ወደ ፕሪሚየር ሊጉ ለማደግ የሚፋለም ይሆናል ማለት ነው። ትናንት አዳማ ከተማን ማሸነፍ የቻለው ሐዋሳ ከተማ ግን የተለየ የውድድር ዓመትን አሳልፏል። ምናልባት የውድድር ዓመቱ አጋማሽ ላይ በታሪኩ ለመጀመሪያ ጊዜ የመውረድ ስጋት የነበረበት ቡድን ነበር ሐዋሳ ከተማ። አሁን ላይ ግን ሶስተኛ ደረጃ ላይ ሆኖ ይሄን ደረጃ ይዞ ለማጠናቀቅ የሚያስችለውን እድል ይዟል። የባህር ዳርን የዛሬ ጨዋታ ይጠብቃል፣ በዚህ ደረጃ ዓመቱን ለመጨረስ እንግዲህ። ትናንት ሳይሸነፍ ከተጓዘበት ካለፉት 13 ጨዋታዎች አስረኛ ድሉን ያሳካበት ቀን ሆኗል። ከተከታታይ አምስት ጨዋታዎች ድል በኋላ 53 ነጥቦችን ይዞ ሐዋሳ ከተማ ሶስተኛ ደረጃ ላይ ተቀምጧል። ዛሬ ባህር ዳር ከወልዋሎ አዲግራት ዩኒቨርሲቲ ጋር ነጥብ ከታለ ወይም ሽንፈት የሚያስተናግድ ከሆነ ሐዋሳ ሶስተኛ ደረጃን ይዞ የሚያጠናቅቅ ይሆናል ማለት ነው። ከቡድኑ ጋር በተጫዋችነት ዘመኑ ሁለት የፕሪሚየር ሊግ ዋንጫዎችን ማሳካት የቻለው አሰልጣኝ ሙልጌታ እምረት ለቡድኑ ለውጥ ትልቁን አስተዋጽኦ አድርጓል። ቡድኑን ሲረከብ በውራጅ ቀጠናው 17ተኛ ደረጃ ላይ ነበር፣ 15 ነጥቦች ብቻ ነበሩት። እንግዲህ አሰልጣኝ ከሆነ ከተሾመ በኋላ 38 ነጥቦችን ሰብስቦ አሁን ቡድኑ 53 ነጥቦችን ይዞ ሶስተኛ ደረጃ ላይ እንዲቀመጥ አስችሎታል። እንግዲህ አሉ ሱሌማን ኤርትራዊ አጥቂ በትናንቱ ጨዋታ ላይ አልነበረም፣ ነገር ግን ከዚሁ ቡድን በሃያ አንድ ጎሎች የኢትዮጵያ ፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ነው። የሐዋሳ ከተማ ተአምራዊ ውጤት በሊጉ እንደ ክስተት ሊነሳ የሚችል ነው። ትናንትና ፋሲል እና ሲዳማ ያደረጉት ጨዋታ ሌላኛው የሊጉ መርሃ ግብር ነበረ። አንድ ለአንድ በሆነ አቻ ውጤት ተጠናቋል። የፋሲል ከነማና የሲዳማ ቡና ጨዋታ ምኞት ደበበ 49ኛው ደቂቃ ላይ በሁለተኛው አጋማሽ ከማዕዘን የተሻገረውን ኳስ በጭንቅላት አስቆጥሮ ፋሲል እስከ ጨዋታው መጠናቂያ ድረስ ይመራ ነበር። ነገር ግን ሲዳማ ቡና በወጣቱ አጥቂ ሳሙኤል በራሳ የ93 ተኛ ደቂቃ ጎል የአቻ ውጤት ማስመዝገብ ችሏል። ለዚህ ለጭማሪ ደቂቃ የሳሙኤል ጎል የፋሲል ከነማው ግብ ጠባቂ የፋሲል ገብረ ሚካኤል ስህተት ትልቁን አስተዋጽኦ ሊወስድ ይችላል። እንግዲህ ፋሲል 43 ነጥቦችን ይዞ 13 ተኛ ነው። ይሄን ደረጃ ይዞ ለማጠናቀቅ የዛሬውን ተጠባቂውን የመቀለ ሰባ እንደርታና የኢትዮ ኤሌክትሪክን ጨዋታ ይጠብቃል። ሲዳማ ቡና ግን በ49 ነጥብ አምስተኛ ደረጃን ይዞ አመቱን ማጠናቀቁን ያረጋገጠው ቡድን ሆኗል። እንግዲህ አስቀድሞ የዋንጫው አሸናፊ ተለይቷል። የአመቱ ትልቁ ጨዋታ ሊባል ይችላል። ዛሬ መቐለ 70 እንደርታና ኢትዮ ኤሌክትሪክ የሚያደርጉት ጨዋታ የበርካታ የሀገራችን የስፖርት አፍቃሪዎችን ትኩረት ያገኘው መርሃ ግብር ሆኗል። ምሽት 12 ሰዓት ላይ ይከናወናል። ይሄ ጨዋታ እንግዲህ ከሊጉ የሚወርደው ወልዋሎ ሰውል ሽረ እና አዳማ ከተማን ተከትሎ የሚወርደው አራተኛው ቡድን የሚለይበት መርሃ ግብር ነው የሚሆነው። በደረጃው ኢትዮ ኤሌክትሪክ 41 ነጥቦችን ይዞ 14ተኛ ደረጃ ላይ ተቀምጧል። 26 ጎሎችን አስቆጥሮ 28 ጎሎች ገብተውበታል እና ሁለት የግብዳ ያለበት ቡድን ነው። መቐለ 70 እንደርታ በተመሳሳይ ነጥብ 15ተኛ ላይ ነው የሚገኘው። 27 ጎሎችን አስቆጥሮ 35 ጎሎች ተቆጥረውበታል። 8 የግብዳ ያለበት በመካከላቸው ያለው በስድስት ጎል ልዩነት የሚገለጸው የግብዳ ብቻ ነው እንግዲህ ዛሬ ይሄ ልዩነት ኖሮ የሁለቱ ክለቦች ጨዋታ ተጠባቂ እንዲሆን ያደረገው። የዛሬው ጨዋታ በአቻ ውጤት የሚጠናቀቅ ከሆነ እንግዲህ በግብዳ የተሻለ ቦታ ላይ የተቀመጠው ኢትዮ ኤሌክትሪክ በሊጉ መቆየቱን ያረጋግጣል። መቐለ 70 እንደርታ በሊጉ ለመቆየት የዛሬውን ጨዋታ የማሸነፍ ግዴታ ውስጥ ገብቷል። ዛሬ የሚያሸንፈው ቡድን በቀጥታ በሊጉ ይቆያል፣ ተሸናፊ ቡድን ደግሞ አራተኛ ወራጅ ቡድን ሆኖ መሰናበቱን የሚያረጋግጥ ይሆናል። ከዚህ ቀደም በታሪክ ሁለቱም የፕሪሚየር ሊግ ዋንጫን የማሳካት ታሪክ እንዳላቸው ይታወሳል። ኢትዮ ኤሌክትሪክ በጣም ስኬታማ በሆነበት የኢትዮጵያ ፕሪሚየር ሊግን በአዲስ መዋቅር በጀመረበት የ1990ዎቹ መጀመሪያ ላይ 1991 ላይ የሊጉን ዋንጫ ማሳካቱ የሚታወስ ነው። መቐለ 70 እንደርታ ደግሞ 2010 በመጣበት ሁለተኛው ዓመት 2011 ላይ የሊጉን ዋንጫ ማሳካቱ የሚታወስ ነው። ኢትዮ ኤሌክትሪክ 2010 እና 15 ከሊጉ የመውረድ ታሪክ ያለው መቀለሰብ አንድርታ እንግዲህ በውድድር ፎርማት ደረጃ 2010 ሊጉ ከተቀላቀለ በኋላ ከሊጉ ወርዶ እንደማቅ የሚታወት ነው። ከጸጥታ ችግር ጋር በተያዘ የትግራይ ክለቦች ከሊጉ ሲሰናብቱ ነውሰናባቸ ሆ ነ ከአ ዓመታት በኋላ ዳግም በህጉ መሰረት ወደ ፕሪምየር ሊጉ የተመለሰው ይህ ጨዋታ ይጠበቃል። መቀለሰብ አንድርታ ባለፉት አምስት ጨዋታዎች የተሸነፈ ቡድን አይደለም። ሶስቱን ማሸነፍ ችሎ ሁለትቻ ውጤቶችን አስመዝግቧል። የጉል ማስቆጠር ጥንካሬውን በነዚህ ጨዋታዎች ላይ በሚገባ ለውጥ እንዳመጣ ተመልክተናል ኢትዮ ኤሌክትሪክ ከአምስቱ ጨዋታ አንድ ሽፈት አስተናግዷል። ሁለት ድሎችን አሳክቶ አንድ ያቻው ውጤት ያስመዘገበ ቡድን ነው። ዛሬ የትኛው ቡድን ከሊጉ ይሰናበታል? ምሽት 12 ሰዓት ላይ በአዳማው ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም የሚደረገው ጨዋታ መልስ የሚሰጠን ይሆናል። ባህር ዳር ከተማ ከወልዋሎ አዲግራት ዩኒቨርሲቲ ጽን ሰዓት ላይ አስቀድመው ጨዋታቸውን ያከናውናሉ። ማሸነፍ በሊጉ ባመቱ ሶስተኛ ሆኖ እንዲያጠናቀቅ ያደርገዋል። ቀደም ሲል እንዳነሳ ነው ግን ነጥብ የሚጥልና የሚሸነፍ ከሆነ ሀዋሳ ከተማ ነው ሶስተኛ ደረጃን ይዞ የባህርዳር ከተማን የሳምንታት ደረጃ ወስዶ የሚያጠናቀው ነገ አመቱ የመጨረሻ ጨዋታን ሲያስተናገድ የሊጉ የዋንጫ አሸናፊ ኢትዮጵያ መድን ከሰውል ሽረጋ ይጫወታል። አስቀድሞ የዋንጫ አሸናፊ ሆኗል። የዋንጫ ስነስርዓቱን የሚያከናውንበት ቀን ይሆናል ማለት ነው። ወደ ውጭ መረጃዎቻችን በቀጥታ እንለፍና የዓለም የክለቦች ዋንጫን እናገኛለን። የምድብ የመጨረሻ ጨዋታዎች ናቸው የተከናወኑ የሚገኙት ትናንት ከምድብ ሶስት በተከናወነ ጨዋታ ባየር ሙኒክ የጀርመኑ ታላቁ ቡድን በፖርቹጋሉ ቤኔፊካ ተረቶ ከምድብ ቢያልፍም ሁለተኛ ሆኖ ማለፉን ያረጋገጠበት ምሽት ሆኗል። እንግዲህ የአንድ አመቱ ኖርዌዥያኑ አንድሪያስ ሼልድራፕ ብቸኛዋን የአሸናፊነት ጎል ለቤኔፊካ ያስቆጠረው ተጫዋች ሆኗል። እንግዲህ ሽንፈቱን ተከትሎ ከምድቡ ሁለተኛ ሆኖ ማለፉን ተከትሎ የውድድሩ ጠንካራ ከሆኖ ከብራዚሉ ፍላሚንጎ ጋር በጥሎ ማለፉ ባየር ሙኒክ የሚጫወት ይሆናል ቤኔፊካ ሰባ ነጥቦችን ይዞ ከምድቡ በቀዳሚነት ሲያልፍ ባየር ሙኒክ በስድስት ነጥብ ነው ሁለተኛው ነው ያለፈው። ከዚሁ ምድብ ትናንት አቻ የተለያዩት ቦካ ጁኒየርስ ና ኦክላንድ ሲቲ ተሰናባች የሆኑ ክለቦች ናቸው። የባየር ሙኒክ አሰልጣኝ ቪሰንት ካምፓኒ ትናንት በርከት ያሉ ለውጦችን አድርጎ ነው ወደ ሜዳ የገባው። ቶማስ ሙለር ቀዳሚ ተመራጭ ነበር። ነገር ግን ሃሪኬን ኪንግስሌ ኮማን፣ ሚካኤል ኦሊሴ፣ ጀማል ሙሲያላ ና ጆሽዋ ኪሚችን የመሳሰሉ ከዚህ ቀደም ቀዳሚ ተመራጭ የሆኑ ተጫዋቾች ተቀያሪ ሆነው ጀምረው ሁለተኛው አጋማሽ ላይ አብዛኞቹ ተቀይሮ ቢገቡም ግን ይሄን ውጤት መቀልበስ አልቻለም ባየር ሙኒክ። በቤኔፊካ በኩል አንያል ዲማሪያ፣ ኦታሜንዲ እና ሬናቶ ሳንቼዝ ትናንትና ልምዳቸውን በሚገባ ተጠቅመው ቡድኑ አሸናፊ እንዲሆን አስችለዋል። ቤኔፊካ አስቀድሞ ሌላኛው የፖርቹጋል ቡድን ፖርቶ ከተሰናበተ በኋላ እንግዲህ ከአውሮፓ ተወካይ ፖርቹጋልን ሞክሎ የመጨረሻ 16 ቱን መቀላቀል የቻለበትን ውጤት ትናንትና አስመዝግቧል። ከዚሁ ምድብ ኦክላንድ ሲቲና ቦካ ጁኒየርስ ያደረጉት ጨዋታ በሙቀት ምክንያት እንግዲህ አሜሪካ ላይ ከፍተኛው ሙቀት የውድድሩ እክል ሆኗል የተባለ ነው የሚገኘውና ትናንትናም ለበርካታ ደቂቃዎች ይህንን ጨዋታ አቋርጦት ነበር። አንድ ለአንድ ሆናቻ ውጤት ተጠናቋል። ጨዋታው በውድድሩ አስቀድሞ በባየር ሙኒክ 10 ጎሎች በቤኔፊካ 6 ጎሎችን አስተናግዶ 16 ጎሎች ኦክላንድ ሲቲ ተቆጥሮበት ነበር። ትናንት ግን በውድድሩ የመጀመሪያ ጎሉን አስቆጥሯል። ግሬ ነው ለኦክላንድ ሲቲ ከቦካ ጁኒየርስ ጋር ባልጠበቀው ውጤት አንድ ለአንድ ሲለያይ ጎሏን ማስቆጠር የቻለው ለሊት ላይ የምድብ አራት ጨዋታዎች ተከናውነዋል። ቼልሲ ከኤስፕራንስ ደቱኒዝ ያደረገውን ጨዋታ ሶስት ለባዶ በሆነ ውጤት ማሸነፍ ችሏል። ግን ይሄ ውጤት ከምድቡ ቀዳሚ የሆነው እንዲያልፍ በቂው አልሆነለትም። ሶስት ለባዶ ሲያሸንፍ አዳርቢው አዲሱ ፈራሚ ሊያምዲላፕ ና ወጣቱ እንግሊዛዊ ታሪክ ጆርጅ ናቸው። የአሸናፊነት ጎሎቹን ለኢንዞ ማሪስካ ቡድን ማስቆጠር እየቻሉት ሊያም ዴላፕ ክሪስቶፈር ንኮኩ፣ እና ማዱኬ ትናንት የመጀመሪያ ተመራጭ ነበሩ። እንግዲህ በዚህ የዓለም የክለቦች ዋንጫ ላይ ለቼልሲ ጨዋታውን እያከናወነ የሚገኘው አዲሱ ፈራሚ ሊያም ዴላፕ ሁለተኛ የምድብ ጨዋታ ላይ ጎሎ ነው ኳስ አመሻሽቶ እንዳቀበለ የሚታወስ ነው። ራሱን በሚገባ በመጀመሪያ ጨዋታዎች አስተዋውቋል። በጣም ድንቅ የሚባል እንቅስቃሴን ማድረግ ችሏል። እንግዲህ በክረምቱ ከፍተኛ ውጭ ወጥቶበት ከኤፒሶድ ሳውን ቼልሲ መቀላቀሉ የሚታወስ ነው። ጆርጊንሰንም በትናንትናው ጨዋታ ላይ ሳንቼዝን ቀይሮ በለውጥ ውስጥ በግብ ጠባቂነት ተመራጭ የሆነው ግብ ጠባቂ ሆኗል። ለማንኛውም ሎስ አንጀለስ እና ፍላሚንጎ ያደረጉት የዚህ ምድብ ጨዋታ አንድ ለአንድ በሆናቸው ውጤት ተጠናቋል። ፍላሚንጎ አስቀድሞ ሁለት የምድብ ጨዋታዎችን ማሸነፉን ተከትሎ በሰባት ነጥብ ወደ ጥሎ ማለፉ በቀዳሚነት ማለፉን አረጋግጧል። ፍላሚንጎ ከባየር ሙኒክ ነው እንግዲህ የሚጫወቱት። ቼልሲ ደግሞ የምድብ ሶስት የበላይ ሆኖ ያረጋገጠው የፖርቹጋሉ ቤኔፊካን የሚገጥም ይሆናል። ዛሬም የምድብ የመጨረሻ ጨዋታዎች ይቀጥላሉ። ምሽት አራት ሰዓት ላይ የደቡብ አፍሪካው ማሜሎዲ ሰንዳውንስ ብራዚሉ ፍሉሚኔንሴ የሚያደርጉት ጨዋታ ይጠበቃል። ቦሩሻ ዶርትመንድ ከአልሳን ኤች ሊጋ ይጫወታሉ። ፍሉሚኔንሴ ና ቦሩሻ ዶርትመንድ አራት አራት ነጥብ ይዘው ከምድቡ አንደኛ ና ሁለተኛ ላይ ይገኛሉ። የምድብ የመጀመሪያ ጨዋታውን ያሸነፈው ሳንዳውንስ ደግሞ ሶስት ነጥብ አሉ አሁንም የማለፍ እድል ስላለው የዛሬው ጨዋታዎች ይጠበቃሉ። ምድብ አምስት ላይ ኦሮዋሪድስ ከሞንትሪ ና ኢንተር ከሪቨር ፕሌት የሚያደርጓቸው ጨዋታዎችም ተጠባቂ ናቸው። ሪቨር ፕሌት እና ኢንተር ሚላን አራት አራት ነጥቦችን ይዘው ምድቡን ይመራሉ። ዛሬም የመጨረሻ የዓለም ክለቦች ዋንጫ የምድብ ጨዋታዎች ተጠባቂ ናቸው። ወደ ሌላኛው የውድድር መድረክ እንለፍና የአውሮፓ ከ21 ዓመት በታች ውድድር ነው የምንመለከተው። በስሎቫኪያ አስተናጋጅነት የተከናወነ ነው፣ የመጨረሻው ምዕራፍ ላይ የጠጋ ነው። ዛሬ ሁለቱ የፍጻሜ ተፋላሚ ቡድኖች ተለይተው ይታወቃሉ። የእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ከኔዘርላንድ የተመሳሳይ እድሜ ቡድን ጋር ምሽት አንድ ሰዓት ላይ ጨዋታቸውን ያከናውናሉ። እንዲሁም የጀርመን ከ21 ዓመት በታች ብሔራዊ ቡድን ከፈረንሳይ ከ21 ዓመት በታች ብሔራዊ ቡድን ጋር ምሽት አራት ሰዓት ላይ የሚያደርጓቸው ጨዋታዎች ይጠበቃሉ። እንግዲህ የወደፊቱ የዓለም የእግር ኳስ ኮከቦች የሚታዩበት መድረክ በመሆኑ ሁሌም የአውሮፓ በዚህ ደረጃ እድሜ የሚደረገው ውድድር ተጠባቂው መድረክ ነው። በክለብ ደረጃ በታላላቅ ቡድኖች ምናውቃቸው ወጣት ተጫዋቾችም በስሎቫኪያ ከትመው ለሀገራቸው ግልጋሎትን እየሰጡ ነው የሚገኙት። እንግዲህ በምድብ ጨዋታዎች ጀርመንን ተከትላ ነው እንግሊዝ ሁለተኛ ሆና ያለፈችው፣ ግን አሳማኝ በሆነ አቅም ሩብ ፍጻሜ ላይ ስፔንን ሶስት ለአንድ በሆነ ውጤት በማሸነፍ ወደ ግማሽ ፍጻሜ መሻገሯ የሚታወስ ነው። የሊቨርፑሉ ሃርቬ ሊዮት ለቡድኑ ሁለት ጎሎችን ማስቆጠር ችሏል። በጣም ድንቅ ጊዜን ነው በዚህ መድረክ ላይ እያሳለፈ የሚገኘው። የማንችስተር ሲቲው ጄምስ ማካቴ፣ የአርሰናሉ ኢታን ዋኔሪም ተቀይሮ የገባ እንግዲህ ጥሩ አስተዋጽኦን ለቡድኑ መስጠት ችሏል። የኒውካስትሉ ቲኖ ሊቨራሜንቶ የሊቨርፑሉ አሁን ወደ ሊቨርኩሰን ይዘዋውራል ተብሎ የሚጠበቀው ጃሬል ኮዋንሳ ለእንግሊዝ ብሔራዊ ቡድን እዚህ መድረስ ትልቅ አስተዋጽኦን ማበርከት ችሏል። ግን ዛሬ እንግሊዝ የምትገጥመው ኔዘርላንድ በሩብ ፍጻሜው ጠንካሯ ፖርቹጋልን አሸንፋ ነው የመጣችው። የአስተንቪላው ያን ማትሰንን ጨምሮ በጣም ድንቅ ትውልድን አሁን ይዛለች እና ዛሬ አንድ ሰዓቱ ጨዋታ ይጠብቃል ይበልጡ ግን ምሽት አራት ሰዓት ላይ የሚደረገው የጀርመንና የፈረንሳይ ጨዋታ ተጠባቂ ነው። ጀርመን ጣሊያንን፣ ፈረንሳይ ዴንማርክን አሸንፈው ነው ለግማሽ ፍጻሜ መድረስ የቻሉት። ሁለቱም በጣም ድንቅ የሆነ ትውልድን ይዘዋል። ስለዚህ ዛሬ ለፍጻሜ ለማለፍ እነዚህ ጨዋታዎች ይጠበቃሉ። ወደ አጫጭር ጉዳዮቻችን ለፍና የፈረንሳይውን ቡድን ሊዮንን ነው አስቀድመን የምንመለከተው እንግዲህ በታሪክ ስኬታማው ቡድን ነው። የፈረንሳይው ቡድን ኦሎምፒክ ሊዮን ከፋይናንስ የህግ ጥሰት ጋር በተያያዘ ከፈረንሳይ ሊግ አንድ ወደ ሊግ ሁለት እንዲወርድ የቅጣት ውሳኔ ተላልፎበታል። ይሄ ማምሻውን በበርካታ ድረገጾች ሲዘገብ የነበረው መረጃ ሆኗል። እንግዲህ የወጪና የገቢ የፋይናንስ ስርዓቱን እንዲያስተካክል ታሳሶር ላይ ማስጠንቂያ ደርሶት ነበር። ቢሆንም በዚህ ረገድ የወሰደው እርምጃ ደካማ መሆኑ ለቅጣት ዳርጎታል ብሏል። ቢቢሲ በድረገጹ ላይ ዞት በወጣው መረጃ በክለቡ 77 በመቶ ድርሻ ያለው የኤግል ፉትቦል ግሩፕ ጥቅምት ወር ላይ 422 ሚሊዮን ፓውንድ የሚጠጋ የፋይናንስ ክፍተት ቡድኑ እንዳለበት አስታውቆ እንደነበረ የሚታወስ ነው። ነገር ግን ይሄንን ለማስተካከል ክለቡ የሄደበት ፍጥነት በጣም ደካማ ነው፣ የዘገየ ነውም ተብሏልና ከቅጣት ሊያተርፈው አልቻለም። ትናንት ከዚህ ቅጣት በኋላ ሊዮን በድረገጹ ላይ መግለጫ ይዘው ወጥቷል በስፖርቱ ስኬታማ ተግባራትን በማከናወን በአውሮፓ መድረክ ለተከታታይ ዓመታት ጥሩ ውጤት ያመጣን ክለብ በሌላ መስፈርት መዝኖ ይህን ቅጣት መጣል ተገቢ አይደለም ሲል ክለቡ በመግለጫ ቅጣቱን ተቋሙታልና በቀጣይ ይግባኝ እንዲያቀርብም እድልን ያገኛል ተብለዋል እንግዲህ በክረምቱ ሪያን ቸርኪ ለሲቲ ማክሴንስ ካኩዌርትን ለኮሞ በ45 ሚሊዮን ፓውንድ ይህን የፋይናንስ ችግር ለማስተካከል ሸጧል ከዛ ባሻገር አሌክሳንደር ላካዜትና አንቶኒ ሎፔዝንም ይለቃል ተብሏል። ግን ይሄ በቂ አልሆነለትም። ለማንኛውም በፕሌኦፍ ተሸንፎ ወደ ሊግ ሁለት የወረደው ሬምስ ሊዮንን ተክቶ ወደ ሊጋ እንዲመለሳል ተብሎ ነው የሚጠበቀው። የሰባት ጊዜያት የሊጋ እንዳሸናፊ ሊዮን ከ1989 እንደ አውሮፓውያን አቆጣጠር በኋላ በሊግ ሁለት የሚጫወት ይሆናል። ወደ አርሰናል ጉዳይ እንለፍ። አርሰናል እንግዲህ ግብ ጠባቂ ለማስፈረም ተቃርቧል። የስፔን ግብ ጠባቂ የኬፓር ዛባላጋ ዝውውር በዚህ ሳምንት ያጠናቃል የተባለው ቢቢሲ በድረገጹ ላይ ባወጣው መረጃ የ30 ዓመቱ ኬፓር ዛባላጋ ከቼልሲ ያልሳካ ቆይታ በኋላ ያለፉትን ሁለት ዓመታት በሪያል ማድሪድ እና በቦርንማውዝ የውሰት ቆይታ እንዳደረገ የሚታወስ ነው። ዛሬም ድረስ የግብ ጠባቂዎች ክብረ ወሰን በሆነ ዋጋ 2018 ላይ ነበር በ72 ሚሊዮን ፓውንድ ከአትሌቲክ ቢልባው ከልጅነት ክለቡ ወደ እንግሊዝ መቶ ቼልሲን የተቀላቀለው 163 ጨዋታዎችን አድርጓል ግብ ጠባቂ ላይ ተጠባባቂም ሆኖ አራት ትላልቅ ዋንጫዎችን ማሳካት ችሏል። ግን የቢልባውን ስኬታማነቱን በነዚህ ክለቦች መድገም አልቻለም። ግን በውሰት ወደ ቀናበት ወደ ማድሪድ ካቀና በኋላ የላሊጋና የሻምፒየንስ ሊግ ድሎችን ማሳካቱ የሚታወስ ነው። ባለፈው ዓመት በቦርንማውዝ ቤትም 31 ጨዋታዎችን ማድረግ መቻሉ የሚታወስ ነው። ቦርንማውዝ ድንቅ የውድድር አመትን አሳልፈው ዘጠነኛ ደረጃ ይዞ ሲያጠናቅቅ የዚህ ግብ ጠባቂ አስተዋጽኦ በትልቅነቱ የሚነሳ ነው። እንግዲህ ለዴቪድ ራያ ተጠባባቂ ግብ ጠባቂ ሲፈልግ ነበር አርሰናል። አምስት ሚሊዮን ፓውንድ የውል ማፍረሻ ገንዘብን ለቼልሲ ከፍሎ በዚህ ሳምንት ዝውውሩን ያጠናቃል ተብሎ ነው የሚጠበቀው። ከዚሁ ከአርሰናል ጋር በተያዘ ምናልባት በቀጣይ ሊሳካ ይችላል ተብሎ የሚጠበቀው ዝውውር የሮድሪጎ ዝውውር ነው የሚሆነው። አሁን ላይ ተፈላጊ አልሆነም ብራዚላዊ የመስመር አጥቂ ሮድሪጎ እንግዲህ እስከ 90 ሚሊዮን ዩሮ ግን ሪያል ማድሪድ ለተጫዋቹ ዝውር ይፈልጋል ተብሏል። በጣም የተጋነ ዋጋ እንደሆነ ነው የተገለጸ የሚገኘው ምናልባት ክለቦች የተጫዋቹን ዝውር እንዳይደፍሩት የሚያደርጋል ተብሎ ይጠበቃል። አርሰናል፣ ማንቸስተር ሲቲ፣ ቼልሲና ቶተናም ደግሞ የተጫዋቹ ፈላጊዎች ናቸው። ይበልጡን ወደ ቡድኑ እንዲቀላቀል የገብርኤል ማርቲኔሊ ምትክ እንዲሆን ሚኬል አርቴታ ይፈልጋል። ግን አርሰናል በዝውር መስኮቱ እየሄደበት ያለው ፍጥነት አሁንም እንደያ ዝውሮችን በፍጥነት ያጠናቃል ተብሎ እንዳይገመት የሚያደርገው ሆኗል። እንግዲህ ጃቪ አሎንሶ በዓለም የክለቦች ዋንጫ መድረክ ላይ በሚፈለግበት ልክ አይደለም ሮድሪጎ የተጠቀመው የሚገኘው። ይሄ ደግሞ ደስተኛ ነኝ ይቆያል ላለው ሮድሪጎ የመውጫ መንገዱን የሚያመቻችለት እንደሆነ እየተገመተ ነው የሚገኘው። ከሳንቶስ 45 ሚሊዮን ፓውንድ ወጥቶበት 2018 ላይ ነው እንግዲህ ወደ ማዲድ ከተማ የመጣው። በዘንድሮ ዓመት ራሱ በ52 ጨዋታዎች 14 ጎሎችን አስቆጥሮ 11 ጎሉን ኳሶች አመቻችቶ አቀብሏል። ወደ የትኛው ክለብ ያመራል የሚለውን በቀጣይ የምንመለከተው ይሆናል። በመጨረሻ የኔማር ጁኒየርን ጉዳይ እንመልከት። ከሳንቶስ ጋር የተፈራረመው የስድስት ወር ኮንትራት ተጠናቋል። ምናልባትም ወደ አውሮፓ ሊመለስ እንደሚችል ይጠበቅ ነበር ግን ተጨማሪ የስድስት ወር ኮንትራትን አራዝሞ በልጅነት ክለቡ ሳንቶስ እንደሚቆይ ተረጋግጧል። የ2026ቱን የዓለም እግር ኳስ ዋንጫ ለመጫወት የብራዚል ብሔራዊ ቡድን አሰልጣኙን አሳምኖ ተመራጭ ለመሆን ምናልባት ወደ ቀድሞ ክለቡ ባሪሶና ሊመጣ እንደሚችል ይጠበቅ ነበር። ወደ ሳንቶስ ካቀና በኋላ የመጀመሪያ ውራቶቹ ለሱ በጣም ምርጥ ነበሩ፣ ግን ኋላ ጉዳት አስተናግዶ ያለፉትን ወር በሜዳ ላይ የተመለከትነው ተጫዋች አልነበረም። ለማንኛውም ልቤን አዳምጬ ውሳኔ ወስኜ ያለው ሳንቶስ ለእኔ ክለብ ብቻ አይደለም፣ ሕይወቴ ታሪክና ያደግኩበት ቤቴ ነው። ስለዚህ ለክለቡ የሚቻለኝን ነገሩላ አድርጋለሁ የሚል ሀሳቡን ሰጥቷል። 243 ጨዋታዎችን አድርጎ 141 ጎሎችን አስቆጥሯል። የምን ጊዜም ከፍተኛው የክለቡ ጎል አስቆጣሪ ነው። 69 ጎሉን ኳሶች አመሻሽቶ ማቀበል ችሏል። ባለፈው ጥር ወር ላይ ነው ከሳውዲ ቡድን አልሂላል ወደ ሳንቶስ የመጣው። ካርሎ አንቾሎቲ በጣም አስፈላጊ ተጫዋች ነው፣ ከጉዳት ነጻ ሲሆን የብራዚል ብሔራዊ ቡድንን ሊቀላቀል ይችላል የሚል ሀሳባቸውን መስጣቸው የሚታወስ ነው። ለኢቲቪ አዲስ ቀን የያዝናቸው የስፖርት ጉዳዮቻችን ይህን ይመስላሉ።